ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያንም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ልኝ ደህና ናቸው። ሰላም ሁሉ መልካም፣ እኔጋ ሁሉ ሰላም ሁሉ መልካም፣ እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩ ይህም ቪዲዮ ጀምሩት እንደተለመደው፣ ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አሴታችሁን በኮሜንት እንድሰጡኝ እያልኩኝ፣ እንግዲህ ትናንትና ጽጌሻ ፌን ስትነቅል ነበረ። ቪዲዮ እያበቃው ወደ ሆስፒታል እንውሰዳት ምናምን እያሉ ነበረ። ያው ዛሬ ላይ በዳኒ ቤት የተለቀቀው ቪዲዮ አይታችኋል። ጽጌሻ አልነቃችም፣ ወደ ሆስፒታል ወስደዋታል ማለት ነው ከዛ በኋላ ምን ሊፈጠር ይችላል? ስትነቃ ምን ትላለች? በሂደት የምናየው ነገር ይሆናል። በዛሬው ቪዲዮ ላይ የዳኒ ጭንቀት በደንብ ይነበብ ነበር። የሜሪ ማዘጥዘጥ የሜሪ በቃ ፑሽ ፑሽ ፑሽ ማለት ይታይ ነበረ። ሞቅ ሞቅ በነገራችን ላይ ሞቅ ሞቅ ትወዳለች ሜሪ፣ በነፈሰበት ቆናት ሜሪ በነፈሰበት ማለት ነው ሌላ ይሄ የኢፍሱን ወንድም ተብዬው እና እህቱ ምን ፈልጋችሁ ነው የመጣችሁት? አልገባኝ። ሻምባይን ልካፍቶ ነው እሷ በመታመሟ ወይንስ ምን እንድታረጉ ነው እዛ ቦታ ላይ የመጣችሁት? መቼም እውነት ወልጃት ነው አትልም ከዳኒ ለማላቀቅ እንጂ ምቀኝነት፣ ክፋት፣ ንዴት፣ እልህ ተደባርቦባችሁ ማለት ነው እንጂ መቼም አሁን ለሷ እንትን ተጨንቃ አይደለም የመጣው። ጽግሻዬ የኔ ወርቅ የኔ ውድ አይዞሽ። ነገ ጅግንሽ ትንሽ አንቺ ጀግና ነሽ። ሲደመር ወይ ዘንድሮ ሆስፒታል ያልገባ ማን ነው ግን? ማንም የለም፣ ማሬ፣ ማንም የለም። ወረርሽ ነው እኮ ውዴ። ጽጌና ዳኔ መቼም አይለያዩም የምትሉ ሌሎች ከዳኔና ከጽጌ ህይወት ውጡ። ፅግሻ ከልባችሁ የምትወዱ የኔ ይዋ ጽጌ እግዚአብሔር ይማርሽኔ ቆንጆ ሁላችሁም ከጽጌና ከዳኒ ህይወት ውጡ ጽጌና ዳኒ ታረቁልን ሁላችሁም ከጽጌና ከዳኒ ህይወት ውጡ ጽጌና ዳኒ መቼ ማይለያዩ መቶ ፐርሰንት ዳኒ ግን አንተ ያለበት ጽጌ መቼም ጤነኛ አትሆንም እውነትሽ ነው ሁሌም የሆነ ነገር ሲፈጠር በአንተ ነው አንተነ ተጠያቂ ለሁሉም ነገር ይላል ዳኒና ጽጌ መቼም አይለያዩም ፍሱን ከህይወታቸው ውጪ በግዳ ትወጣለች እኔም አሞኛል፣ በጣም በጸሎታችሁ አስቡ። እግዚአብሔር ይማርሽ የኔ ውድ። እኔን ሰብስክራይብ ያደረገኝ ይላል እዚህ ጋ ጽግሻ፣ ጽግሻ የምትሉ ሁሉም ማለት ነው። እንደ ነገር ስታረግ ብታይዋት እኮ እንደ ጽጌ ያስጠላ ማን ነው ትላላችሁ ሰው። ለማንኛውም ወድሻለው ጽግዬ። ታዲያ የዘው ልጅኮ ተገላቢቶች ነው ማሬ። የማይረሳሽ ብታጠፊ፣ ብትጥሩ፣ ብትሰሪ ብትከሺ ቢጠቁሪ ቢርብሽ ቢጠማሽ የማይረሳሽ የፈጠረሽ አምላክ ብቻ ነው። የሰው ልጅ የሰው ነው ውዴ። ምን አይነት ነው? አይተዋትም ረ አስወጣት በማርያም አይዞሽ ጽጌ እና ዳኒ፣ ሁሉም ያልፋል። እውነት ነው። ወይኔ ጽጊሻ፣ እግዚአብሔር ይማርሽ እናቴ። ራስሽን አረጋጊ በማርያም። ዳኒ አሁኑኑ ከጎኗ መሆን አለብክ። ጽጌ ያንተውናት። ራሳችሁን ጠብቁ ከነዚህ ወሮ በላ ኢፋና አይላ ሲያስጠሉ ብላለች። በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰድ ድረስ አለምን ወዷልና የዮሐንስ ወንጌል 3፥16። ጽጌሻ አይዞሽ፣ እንወድሻለን። ቀበጧ ከዳኒ ጋር መቼም አይላዩም። ከነዚህ ኤፍሱን ወንድሟ ውጡልን። ሜሪ ይመችሽ በደንብ በጠፈጠፍሹ ይህ ሳኮ የሚገርም እኮ። አይዞ ዳኒ መቼም ቢሆን ጽጌ የአንተ ናት፣ አንተ ደግሞ የጽጌ ነህ። ወላይ ውሸት ነው። ኮሜንታተሮች አትነፋረቁ የውሸት ሲሰሩ የእውነት እንዳይኑባችሁ። ፈራውላን ዜዳር ከሻተኝ ቪዲዮሽን አይተሽ አትወጭም። ዳኒ ጽግሻን አይረዳትም። ሁሌ እልህኛ ናችሁ። ፈጣሪ ይማርሻል። በማርያም ክዳን ነገ ጽጌ ሜሪ ጀግና እንዳታስደርሹው። ጽግሻ ጽጌ፣ የኔ ቆንጆ፣ አይዞሽ በርቺ። የሜሪ ጀግንነት የሚመቸው ምን ዋጋ አለው? ለዚያ በቃቻቸው እኮ እሷ ናት ውዴ። ኤፍሱን ዝንጀሮ የመሰለውን እኔን ብቻ ነው ከረኖ። ምንም አያምር ከለሮ። ምንም አያምር ኤፍሱን እኔም ብቻ ነው ወይ ዝንጀሮ የሚመስለኝ ነው? ዳኔ ፀባይ የለውም ምን ይሻላል? ጽጌኔ ቆንጆ እቺ ሜሪ የምትባል ሴት ከሕይወታቸው ካልወጣች እንደራሷ ሕይወት ሁላችሁም ታስማማችኋለች። እቺ አሩጊት ጽጉ ከዳኔ ጋር ከሆነች ገና ጨጓሯ ልጡ ይገላታል። ወላይን ያልቻልኩም እሺኔ ለምን ነው ማለቅ ሰው ማርያም አታልቅሽ። ድራማው እናንተ ስሩት ይላል። ሜሪ እያሽቃበጠች ወደ ግድል ልጃችሁን የከተተች ማትረባ ልጆቹን ያ እሷ ማጣት ካልፈለገች እንደዚህ አይነት ቀላት፣ ቀልዱ የምር እየተዋደዱ እንደዚህ ሆኖ የሚታሙትን ነገር በጣም ከፋኝ። የኔ ውዶች ጽጌ እና ዳኒ አይለያችሁ። ከታመመችው ይልቅ ዳኒ ያሳዘናችሁ። ሜሪን ድምፅ ቀንሺ አለያሽ ሜሪ የሱን ሀሳብ ጽጌን ለማስገደል ነው። በጣም እውነት ነው። ሲጀመር ሜሮ እናት ለዚህ ሁሉ ተጠያቂ የሱን የምትባል ልጅ የመጣችው እውነት ነው። እውነት ነው ውዴ፣ ልክ ነሽ አንቺ። ድራማን እናንተ ስሯት ይላል። አይ ወሎ፣ አንቺ ኮዋት ኮምጂ ፈጣሪ ማሪ። ጽጌ፣ ዳኒ ከእንግዲህ አስብ፣ ሁሌ ጭቅጭቅ ፈጣ አቤት! አንዳንዶቻችሁ ደግሞ በቃ ጽሁፉ ቤቱ ፈጣሪ ሆይ እንደ አንዳንዶች መንጽፉት ኮሜንት እኮ በስመ አብ ሜኒ ግን ስትነድድ ከባድ ነው። ከገባሽ ባልሽ ሰጥ አድርገሽ ነው የምትዥ። ወየወየወየወየወየ ምንድን ነው ሰውየው ጋን ያለበሰ ደህና ናት እያለ ቀድሞ እንዴት እነሱ አብረስ አሳፈርክ። እኔ ስራዬ ነው። በደንባችን ቤተሰብ ይከለከላል ወይ ሲል ማን ነው እንዴ! አንድ ሰው አይፈቀድም እንዴ? ይፈቀዳል። አረ ይፈቀዳል ይመስለኝ። ቆንጆ ጽጌሻ፣ ሜሪ ጀግና ነሽ፣ ተመቸሽኝ። ምን ጀግና ናት! ነገሩን ሁሉ አበላሽ ተዚህ ያደረሰችው እሷ እኮ ናት። አቤት የሜሪ ቅሌት፣ ከዚህ ሁሉ ነገር በሰው ህይወት መግባት ትወዳለች። እና ጽጌሻ የኔዋ አለፊያሽን ይስጥሽ። ዳኒ ግን አቃጥረክ ልደፋት ነው፣ ይሄ ሁሉ ያንተ ችግር ነው። ስራ መቼ ነው የሚያልቀው? ይህ ሁሉ ዋጋ የምትከፊው ለዳኔ ነው። ዳኔ ደግሞ ወይ ያዝ ወይ ልቀቅም። እውነት ነው፣ እውነት ነው። ጽጌ እናት ፈጣሪ ይማርሽ። ጽግሽ ኔ ቆንጆ፣ ኔ ቀበጥ፣ እግዚአብሔር ይማርሽ። አሜን፣ አሜን፣ አሜን። ዳኔ ጭቅጭቅ ሲበዛ እንዲህ አይነት ነገር የሚፈጥረው ተው፣ ዳኔ ስማት እውነት ነው። ሰው አይምሮ ሰላም ሲያጣ ወዴት ነው የሚሄደው? ወደ በሽታ ነው ወደ ጭንቀት። እኔ የምለው ሰው እንዴት መስተካከል ያለበት ብዙ ነገር አለው። እውነት ነው፣ እውነት ነው፣ እውነት ነው። ለማንኛውም ከሞላ ጎደል ኮሜንታችሁን አንብቤ፣ ያለው ፀጊሻዬ ደግሞ ደግሞ ነገድና ትመጣልናለች። ወዳችኋለው። ላይክ፣ ሼር፣ ሰብስክራይብ አትርሱ። መልካም ጊዜ። ባይባይ።